ለቤተ ክርስቲያን ልጆችና አገልጋዮች በሙሉ የሀገራችን ነገር ከኢኮኖሚና መልካም አስተዳደር ችግር ወደ ፖለቲካ ቀውስ፣ ከፖለቲካ ችግር ወደ ዘር፣ ከዘር ወደ ሃይማኖት ቀውስ እየሄደ በመምጣቱ በተለያየ የሀገራችን ክፍልም ሆነ በውጭ ለምትኖሩት በተለይ በኦሮሚያ ክልል፣ ሶማሊያና ሌሎችም ቦታዎች ለምትኖሩት በሚመጣባችሁ መከራ ሁሉ አዲስ ወይም እንግዳ ነገር በእናንተ ላይ ብቻ የተፈጸመባችሁ እንዳይመስላችሁ ላሳስባችሁ እወዳለሁ። ለእኛ ለኢትዮጵያውያን ለክርስቶስ ልጆች ሰማዕትነት ብርቅ ሆኖብን ስለኖርንና ክርስቶስን እስከ ሞት ድረስ መውደዳችን በቅዱሳኑ ሁሉ ፊት እንዲመሰከርልን በታላቅ ደስታ እንድትቀበሉት ነግራችኋለሁ። ደማችሁ ቢፈስ ምን ችግር አለው? አንገታችሁ ቢቈረጥ ምን ችግር አለው? ኃያሉ ቅዱስ ጊዮርጊስ ምን ተጎዳ? በምድር ያለችውን ሥጋችሁን ከነፍላጎቷ ስቀሏት፣ ለሷ አትዘኑላት፣ አትራሩላት። አዎ ዛሬ ለምዬ የአገሬ ልጆች ፀሐይ በቀን ጨለመባቸው። በየቦታው አንገታቸው በሰይፍ ቆርጠው ይቀብሯቸዋል። ገለው በጅምላ መቃብር ይቀብሯቸዋል። ልጆቻቸው ደሃደግ፣ ሚስቶቻቸው መበለት ሆነዋል። በድህነት ይኖር ነው ሳያንሰን በየቀኑ በረሃብ አለንጋ የሚገረፉ ብዙ ናቸው። ሕፃናቶች በረሃብ አለቁ። እናቶቻችን ውጭ ላይ ቀን ፀሐይ ሌት ውርጩ ይፈራረቅባቸዋል። አዲስ አበባን ጨምሮ በታላላቅ ከተሞች የሚኖሩ ወንድሞቻችንም ነገ በራሴ ይደርሳል አይሉም። ይበላሉ፣ ይጠጣሉ፣ ይጨፍራሉ። የሚሰደዱትንም እንደተቀሰፉና እንደ ሩቅ ብእሴ አይተው ያልፏችኋል። እናንተ በፈተና ያላችሁ፣ በርስታችሁ በመሬታችሁ ሰፋሪ የምትባሉ የምየ ኢትዮጵያ ልጆች ሆይ ብርሃንን ጨለማ ያሸንፈዋል ወይስ እውነትና ፍትህን ሐሰትና ምፃን ያጠፋዋልን? ነው ክርስቶስን መቃብር ድል ይነሰዋል አይደለም። ኢትዮጵያ ድሮም የናንተ እንደነበረች አሁንም የናንተ እንደምትሆን አትጠራጠሩ። ነገር ግን በሚደርስባችሁ ነገር ሁሉ እንደ እንግዳ ነገር አትዩት። ይህ ሁሉ ይሆን ዘንድ አስቀድሞ ተነግሯልና ደግሞም አባቶቻችን በዚሁ መከራ አልፈዋልና መከራና ችግርን ስማየትም መስማትም የማይፈልጉት በክርስቶስ አይደሉም። ክርስቶስ እኮ መከራ ተቀብሏል። በመጨረሻም ለእኛ መስቀሉን ነው ሰጥቶን የሄደው፣ በክብር ወደ ነበረበት ዙፋኑ ያረገው ከናዝሬት ደግ ሰው ይወጣልን? አንድ አአአአ ከሚባል ቦታ ነበር የተገናኘ ነው። እንደ አጋጣሚ ሆኖ የሦስት ጉልቻ ቅርጽ ሰርተን ተቀምጠናል። አንተዋወቅም። አንደኛው የዘመኑን ዓላማዊና መንፈሳዊ ትምህርት አስተባብሮ የተማረ የሚመስልና በውስጡ ሕይወትነት የሌለውን የተለመደውን ስብከት የሚሰብከን ዲያቆን ተብዬ ነበር። ሁለተኛው ከጅማ አካባቢ አጋሮ የተወለደና ራሱን ደብቆ የሚኖር ለመናገር የማይቸኩል ብርቱ መንፈሳዊ አርበኛ ደግሞም የክርስቶስ ወታደር ነበር። ተክለ ሰውነቱም በተጋድሎ የጎሰቆለ ምላሱም እንደ ሙሴ ልትት ነበር። ታዲያ በመካከላችን የነበረውን ዝምታ ይሰብረው ዘንድ ዲያቆኑ ተቻኮለ። በመንፈሳዊ ጀመረና እስከ ዓለማችን ነገሥታት እንዲሁም እስከ 666ቱ የመናፍስት ዓለም ድረስ ያወራን ጀመር። እኔም አንገቴ እንደ ፍቼ የሰማው ታዘበውም ነበር በመስማት። ትዕግሥቱ ያለቀው የአጋረው ጀግና መድረኩን ተቆጣጠረው። እንዲህ ሲል ነበር ንግግሩን የጀመረው፤ ከእንግዲህ ወዲህ የኢትዮጵያ የመጨረሻው መንግሥት ይህ ነው አለ። እኔ አብይን ከነቤተሰቦቹ አውቀዋለሁ። ደግ ልጅ ነው። ደግሞም ወደ እውነተኛው የሥላሴ በር ደርሶ በመመለሱ ያሳዝነኛል። አይ፣ መንግስት ድሮስ ሃይማኖት የለው አለ በቁጭት። ላሳጥረውና የቤተሰቦቹን ከገጠር እስከ ከተማ የነበራቸውን ሳይሾምም ለምኖ እንደማያፍር ለአጋሩም፣ ያለውንና የሰራውን እንዲሁም በንግስናው ጊዜ የተደረገለትን አጫወተኝ። እኔ ግን ስለ መሪው አጠቃላይ የሕይወት ታሪክ ከልቤ ሆኜ አልሰማሁትም። ለእኔ ጠቃሚም ነው ብዬ ስላላመንኩበት ይህንንም በጨለፍታ ነው የሰማሁት። ይልቁንስ እሱ ይህንን ሲናገር በልቤ የእስራኤልን አምላክ አደንቀው ነበር። በእርግጥ ይህ ክርስቲያናዊ ልጅ ነው፣ ነገር ግን ከአሕዛብ መካከል ለይቶ በዚህ አይነት የተጋድሎ ደረጃ ስላስቀመጠው በጣም ደሳለኝ። ወገኖቼ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ደግሞም ከዚያኛው መንጋ ልጆች አሉኝ አለ። አዎ እንደ መቶ አለቃ ቆርኔሊዮስ የመላእክት አለቃ ሚካኤል የሐዋርያት አለቃ ጴጥሮስ የሚላኩላቸው በእስልምና ውስጥ ያሉ፣ በካቶሊክ ውስጥ ያሉ፣ በፕሮቴስታንትም ሆነ በሌሎች ልዩ ልዩ ሃይማኖቶች ውስጥ ያሉ ልጆቹን በመለኮታዊ ጥበቡ ወደ ቤቱ እንደሚያመጣቸው እወቁ። ወደ ቀደመ ነገር የልመለስና የመጨረሻ መሪ ስላለውና ስለ አብራራው ነገር የእሱን ቃል እንገራችሁ። መንግሥት ከእንግዲህ ወዲህ የለም ባለፈው በሦስት ወር እና በስድስተኛው ወሩ እንዴት እንደተረፈ ታውቃለህ እሱም ሆነ ሌሎቹ በጥበቡ እንዳመለጠና ሙከራው ግን አደገኛ እንደነበር ያወራሉ ዳሩ ግን የሕዝቡ ልብ በመጠጠሩ እግዚአብሔር ሊቀጣን በማሰቡ በጥበበ እግዚአብሔር ከሁሉ ጠበቀው አለ የኢትዮጵያ ሕዝብ ንስሐ ቢገባ የመከራው ዘመን ያጥርለት ነበር ለዚህም የተለያዩ የጊዜ ሰሌዳዎች ተቀምጠውለት ነበር። ሰው ንስሐ ገብቶ ተመልሶ ቢሆን ኖሮ በሶስት ወር ወይም አሊያም በስድስት ወር ይህ የጨለማው ዘመን ከና አካቴው ያበቃለት ነበር፣ መሎም ይመጣ ነበር አለ። አሁን ግን በዓመት ደረጃ የሚቆጠር ሌላ የጨለማ ጊዜ ተጨመረብን አለ። እኔም በልቤ በውኑ ከናዝሬት እንዲህ ያለ ታላቅ ሰው ይወጣልን ብዬ ሐሳብህ ትክክል ነው። ጽና በርታ ብዬው ተለያየን። በአማራ ክልል፣ በመላው ኢትዮጵያና በመላው ዓለም ላይ ለምትኖሩ የእግዚአብሔር የአምላካችን ልጆች የሆናችሁ ሁሉ በየወሩ የሶስት የሶስት ቀን የነነዌን ጾም በተግባር እንድትደግሟትና ታቦታቱን በመያዝ ጠላታችሁን እንድትዋጉ ስለማሳሰብ አላዋቂና አእምሮ ቀሊላኖች የዓለም ነገሥታት ሞት እበራቸው ቆሞ ገና ካላዋቂነታቸው አልተመለሱም። ዕድሜያቸው አጭር እንደሆነ አላወቁምና ለብቻው ጥበብ ያለው እግዚአብሔር እንዳያውቁ ሰውሮባቸዋልና አንድም አምላክስ ለሁሉም እኩል መረጃና የማወቅ ዕድል እንዲኖራቸው ስለሚፈልግ አልሰወረባቸውም። የእነሱ ምርጫ ድንቁርና ነውና ዕውቀትን ማግኘት ተሳናቸው። አዎ መቼም ቢሆን የያፌት ልጆች እንደ ሴት ልጆች ምድርን ሳያጠፏት አይመለሱም። አውሮፓውያንና አሜሪካን የሆኑ የያፌት ልጆች ምድርን ዳግም ለጥፋት እንደሚታረድ በግ አዘጋጇት። እኔ ዛሬ አእምሮውን እንዳጣ ሰው ነኝ፣ በውስጤም እጅጉን ታወኳል። ዘመናዊ አጥር የሌላት ሀገሬ ልጆቿ በሕያፌት ልጆች ደባ ተበላልተውብኛል፣ እና አጥር የማያስቀረውን የስለላ መረባችሁን ተጠቅማችሁ ሀገሬን አፈራረሳችኋት አይደል? አንቺ አሜሪካ ለዘላዓለም እርጉም ሁኚ። መሠሪዋ እንግሊዝ፣ አረመኔዋ ጀርመን፣ እስስቷ ፈረንሳይ ለዘላዓለም የተረገማችሁ ሁኑ። አጥር የሌላቸውን አፍሪካውያኖችን ባድማ አደረጋችኋቸው። አሜሪካ ሆይ እንዲህ አረመኔ ነሽን? ባቢሎን ሆይ እንዲህ መርዝ ነሽን? እውነት ነግርሻለሁ። አሁን ኢትዮጵያ ውስጥ የያዝሽውን የጥፋት ዕቅድ ያሳካሽ ቀን አንቺ ለዘላለም እንደ ጉም ትበኛለሽ። ንጉሡ እንግዲህ ጃጅቷል አርጅቷል ብለሽ ከ1966 ዓመተ ምህረት ጀምሮ ኢትዮጵያን የሚበትኑ በታኞችን በደደቢት በረሃ አሰልጥነሽ ኢትዮጵያ የምትበታተንበትን ካርታ ሁሉ ሰርተሽ ሰጥተሽ እነኚህን ተባዮች በእኛ ላይ አሰለጠንሽብን አይደል? እነሱም ዋልድባ ገዳምን ጨምሮ በሁሉም ገዳማት ላይ ሳይቀር ሳይጣናዊ ስለላቸውን ዘርግተው እኩይ ዘራቸውን ዘሩ አይደል። ሩሲያ ሆይ ተፈጥሮን በቁጥጥሬ ውስጥ አውላለሁ የሚለውን እብድ በእኛ ላይ ታሰለጠኝ ዘንድ እንደምን ደፈርሽ? የሳይጣን ፍላጭ የሆኑ እነኚህን ከፋፋዮች መርዛቸው ማርከሻ የሌለው ወያኔዎችን በእኛ ላይ የሾምሽው አሜሪካ ሆይ ዕድሜሽ ማጠሩን አላወቅሽምን? አሁንም የሾምሽው ጉድሽ ኢትዮጵያን እየበተናት እያየሽና በልብሽ እየተደሰትሽ፣ አሁንም ኢትዮጵያ ከጥቂት ዓመታት በፊት ከነበረችበት የተሻለች ለመሆን ዕድል አላት ትያለሽ አይደል። ወድቃ እያየሻት ትነሳለሽ ብለሽ ትፈር ያለሽ አይደል። መበታተኗን ለማመን እስኪሳንሽ ደረሽ አይደል። ደስታሽን መቆጣጠር ተሳነሽ አይደል የሚበትንልሽን መሪ ፈልገሽ አገኘሽ አይደል አንቺ እኮ አይደለሽ ያገኘሽው ቂሎ የትንቢቱ ጉዳይ ነው ጠላቴ ሆይ ቤት አገኘሽኝ አሜሪካ አውሮፓ አረቢያ ሁላችሁ በኢትዮጵያ ላይ እስካሁን በሰራችሁት ድባ ሁሉ እጥፍ አይደለም ከእጥፍም በላይ እጥፍ ዋጋ በቅርቡ እጅግ ቢዘገይ በሁለት ዓመት ውስጥ ታገኙታላችሁ ትጎነጩታላችሁ ትጋቱታላችሁ የኢትዮጵያ ቅኝ ገዢ ቻይና ሆይ፣ ደግሞ አንቺ ምን ልሁን ነው የምትዩው? አሊያን እባብ ሁና መጣች። አንቺ ደግሞ በእባቡ ተሰውረሽ ዳግም ኢትዮጵያን ለመውረስ መጣሽ። ዊ ኢትዮጵያ ደግሞ ከጓጉንቸር የሚከፉትን ተቀበልሽን? ሄዋን ሆይ፣ ኢትዮጵያ ሆይ፣ የቻይናን ጥቅም ተመኘሽን? ሞት ይሻልሻል። አንቺ ስምሽ ከዓለም ሀገሮች ተለይተሽ በሥላሴ መንበር የተጻፈልሽ ንግሥት ሆይ ክብርሽን የማይመጥን ስራ አትስሪ። ኢትዮጵያ ሆይ ተነሺ፣ ክብርንም ልበሺ። ልጆችሽንም ከአራቱ ማዕዘን ሰብስቢያቸው፣ የድሮውን ወግሽንና ባህልሽን ክብርሽንና ታላቅነትሽን ስበኪላቸው። ኢትዮጵያ ሆይ ተነሺ። ከአክሱም እስከ አርባ ምንጭ ከጎንደር እስከ አፋር ብቻ አይደሉም ልጆችሽ። ይህ ብቻ እኮ አይደለም ግዛትሽ። እማማ ሆይ ተነሺ፣ ክብርንም ልበሺ፣ ድምፅሽን አሰሚ። ዱካሽና ኮቲሽ የት አለ? ምልክትሽና አሻራሽ የት ገባ? እነኚህ ጠላቶችሽ እነ አውሮፓ፣ ሩሲያ፣ ቻይና፣ አሜሪካ፣ አረብ ሀገራት፣ ኢራን ሁሉም እኮ ከእግርሽ ስር ይወድቃሉ። እማማ ሆይ ተነሺ፣ ክብርንም ልበሺ። መሐል ሀገር ያለው አማራ እንዴት ለሥራዬ እንቅፋት ሆነኝ፣ ይህንን አማራ ማለትም ነፃ የወጣ ሕዝብ ወይም ክርስቲያን ማለት ነው፣ እንዴት አድርጌ ልበት ነው ብለሽ የገዛ ወንድሞችን በጠላትነት አትነሳሽበት አይደል? አማራን የሚወጉ ከአማራ ውጭ ያሉ ወንድሞችን እንደ ጠላት ማስነሳት ትልቅ ጀብድ ሆነልሽ አይደል? አማራና ኦርቶዶክስን ለማጥፋት ኦርቶዶክስን ለማጥፋት ብዙ ሃይማኖት መመስረት፣ አማራን ለማጥፋት ወንድሞችን በጠላትነት ማስነሳት። ዊ ዊ ዊ እናንተ አረቦች ልባችሁ እንደምትጠፉ ይነግራችኋል ብዬ አምናለሁ። እናንተ እንግሊዞችም ታውቃላችሁ፣ እናንተ አይሁዶችም ታውቃላችሁ። ቀናችሁን ጠብቁ። ውጊያ ያልኩት መንፈሳዊ ውጊያ መሆኑን ልብ ይሏል። ከድጡ ወደ ማጡ። ታላቁ የኢትዮጵያም ሆነ የዓለም ትንሣኤ ከመምጣቱ በፊት በዓለም ላይ እጅግ ብዙ ዘግናኝ ነገሮችን እናያለን። የዚህ ጽሑፍ ጸሐፊ እነኚህን ነገሮች ለሕዝብ ይፋ የሚያደርግበት ምክንያት አንደኛ፣ በአርያውና በአምሳሉ የተፈጠረውና ክቡር የሆነው የሰው ልጅ በለቅሶና በዋይታ ተመልሶ በስጋው መዳን ቢፈረድበትም ንስሐ በመግባት ነፍሱን እንዲያድን በመፈለግ ነው። ሁለተኛ የሚጠፉ አማጽያንም ከመጥፋታቸው በፊት እንዲያውቁት ለማድረግና ሞትም ሕይወትም በእጃቸው መሆኑን ለማሳየት ነው። ሦስተኛ ሰው ሁሉ ከጦር መሳሪያ ከጉልበትና አመፅ ይልቅ በጸሎት ብቻ መዳን እንደሚችል ለማሳወቅ ነው። ጀግንነትም ካላችሁት እንዴት እናንተ ጥይት እስከ አፍንጫው ታጥቆ ለመፋለም ከሚመጣና እንደ ዳዊት ሶስት ጠጠር ብቻ ይዞ በጠላት ፊት መጋፈጥ የትኛው ነው ጀግንነት? ይህም እግዚአብሔር ከስጋዊ ወታደር ይልቅ መንፈሳዊ ወታደር እንደሚፈልግ ለማሳወቅ ነው። አራተኛ የቅድስት ቤተ ክርስቲያን አገልጋዮች ታሪካዊ ቅርሶችንና የቤተ ክርስቲያን ነዋየ ቅድሳትን፣ ታቦታትንና መስቀሎችን በተጠና ቦታ እንድታስቀምጡ ካልሆነም ለመሬትና ለዋሻዎች በአደራ መልክ እንዲያስረክቡ ለማድረግ ነው። ታላቁ አባታችን አቡነ ዘር አብሩክ መጽሐፉን ለአባይ ወንዝ በአደራ መልክ መስጠታቸውንና ከብዙ ዓመታት በኋላ ምንም ሳይሆን ከራሱ ከአባይ ወንዝ መረከባቸው ይታወቃል። አባይን ግሽ ማለትም አውጪ ስላሏት ግሽ አባይ የተባለች የአባታችን ተማሪም መጽሐፉ በውሃ ሳይረጥብ በደህና ስላገኘው አባ እይ ስላለው አባይ ተብሎ ይጠራል። ስለዚህ በሀገራችንም ሆነ በዓለም ዙሪያ ላይ ያላችሁ የቤተ ክርስቲያን የበላይ ጠባቂዎች፣ ታሪካዊ ቅርስ መጽሐፍም ሆነ ሌሎች ንዋየ ቅድሳት ከፍተኛ ክብካቤ እንደሚያስፈልጋቸው ሳልጠቁማችሁ አላልፍም። ይህ ሀቅ መገለጹ በራሱ ጉዳት አለው ለምትሉ ወንድሞቼ አምላክ የጻፈው ስለማይቀር እኔም ይህንን እንድጽፍ ተጽፎብኛል። የተባለውም ትንቢት እንዲፈጸም አንዴ ተጽፏል። ጉዳዩ ቁርጥ ነው። ሀገራችን ኢትዮጵያ አሁን በጽኑ ታማለች። ቀጣዮቹ ሁለትም ሆኑ ሦስት አመታት ስለሚጨልሙባት ነፍስ አወቅን የምትሉ ሁሉ እንደ ባለ አእምሮ እንድታስቡ ነግራችኋለሁ። እኒያ ያልኳችሁ ሁለት ወንድማማቾች ሰድበው ለሰዳቢ ይሰጧታል። አማራም ከሰሜን ያላነሰ ጠላት በደቡባዊ የክልሉ ግዛት በተለይ በአዲስ አበባ ይገጥመዋል። እንደነገርኳችሁ አዲስ አበባ ላይ የደም ጎርፍ ይታያል። የተሰራው ቤት ሁሉ የሚኖርበት ያጣል፣ ሸረሪት ያደራበታል፣ የሃያ ማሰሪያ ይሆናል። ከነሱ ጸባ አስቀድሞ በህቡ የሚሰራ የነበረና አሁንም ያለ ቡድን ከሁለቱ ውድቀት በኋላ ሀገሪቱን ያጠፋታል። የዚህ ሃይማኖት ነገር ሰው ገሎ የሚጸድቅ ይመስላችኋል? የዚህ ሃይማኖት ነገር ሰው ገሎ የሚጸደቅ የሚመስላቸው መጽሐፋቸው ከመጽሐፍ ቅዱስ ተወስዶ የተጣመመ የኢየሱስ ክርስቶስን እውነተኛ አምላክነትና የማዳን ሥራ የሚቃወም እንደው ተረት ተረት የሆነ ስሙ እስልምና የተባለ የሲኦል አይነተኛ በር ነው። የሁለቱ እርስ በርስ የመጠፋፋትና ሁሉንም ወደ ጦር ሜዳ የማዝመት ውጤት ሁላቸውም እዛው ይቀሩና ከአገር ቤት እስከ ውጭ ያለው እስላማዊ አስተዳደር ይህችን አገር ያውድማታል። ከእሱ አስቀድሞ እርስ በርስ የጠፋው የሀገራችን ሕዝብ ስለሌለ ይህ እስላማዊ ቡድን የቀረውን ሕዝብና ቅርስ እንዲሁም ቤተ ክርስቲያንን ንዋየ ቅድሳቱን ሁሉ ያጠፋሉ። ታላላቅ ገዳማት ዋና ዋናዎቹ እነ ማኅበረ ሥላሴ ገዳም፣ ዋልድባ ገዳም፣ ደብረ ሊባኖስ ገዳምም ሆነ አጥቢያ ቤተ ክርስቲያናት ክብራቸው እንዳልነበረ ይሆናል፣ ይጠፋሉ። ሰማዓትነትን ይቀበላሉ። በዚህ ሰማዕትነትን የሚሻሙት ይበዛሉ። ይህም በኃጢአታችን በጦራችንና በአመፃችን የመጣብን መከራ ነው። አሕዛብን ይህችን ሀገር ተቆጣጠርናት፣ ለዘላለም እጅ አደረግናት፣ ከእንግዲህ እኛን ማን ይቋቋምናል ብለው ደስ ይላቸዋል። ከዚህ በኋላ ሰው መሥራት ሲያቆም እግዚአብሔር ሥራ መሥራት ይጀምራል። የተቀደሰው ሕዝብ ኃይል በተፈጸመ ጊዜ ይህ ሁሉ ይሆናል። ዳንኤል ምዕራፍ 12 ከቁጥር 7። በሳልሳዊ ቴዎድሮስ የሚመራው መንፈሳዊ ስብስብ እንኳን ሀገሩን፣ ዓለምን ነፃ ያወጣል። ቃላቸውም ገና በአፋቸው ላይ እያለ ቅዱስ ሳልሳዊ ቴዎድሮስ በፈቀደ እግዚአብሔር አሕዛብን መናፍቃንን ነገሥታትንና በእግዚአብሔር ሀገር ኢትዮጵያ ላይ በቀጥታም ሆነ በተዘዋዋሪ እጃቸውን የዘረጉ ሁሉ በተአምራዊ ኃይል በመለኮታዊ ጣልቃገብነት ከምድረ ገጽ ጠራርጎ ይደመስሳቸዋል። ከአረብ እስከ ቻይና፣ ከአውሮፓ እስከ አሜሪካ እንዳልነበር ያደርገዋል። ሃያላል ሀገሮችንም በቀላሉ እጅ ያደርጋቸዋል። የተረፉትንም ከነመሳሪያቸው እንደ እንደጉም ያበናቸዋል። ታላላቅ ታምራትንም ያደርጋል። ታላላቅ ወንዞችንም በዮሐንስ ራእይ እንደተነገረው ለሁለት ከፍሎ ይሻገራል። ያንቀላፉትንም ሁሉ ይቀሰቅሳቸዋል። ይህ ነው እንግዲህ የስምንተኛው ሺህ ሙት የሚያነሳ ቅዱስ ጉዑዛን አካላት ሁሉ እንደ ኤልያስ የሚታዘዙለት በዓለም ላይ ያሉትን በክርስቶስ የጠኑትንና የክርስቶስ እውነተኛ ወታደሮች ሁሉ ይሰበስባቸዋል። ኢትዮጵያውያንንም በዓለም ላይ እንደራሴ አድርጎ ይሾማቸዋል። እነሱም በንጉሠ ነገሥቱ የሚታዘዙ ራሳቸውን የቻሉ ነገሥታት ናቸው። በቤተ መንግስቱም ሆነ በቤተ ክህነቱ የሰው ልጅ በተረፈባቸው የዓለም ክፍላተ ሀገራት ሁሉ ሰውን እያሰባሰቡ የራሳቸውን መንግስትና ሃይማኖታዊ አደረጃጀት ይፈጥራሉ። በዚህም አንዲት መንግስት፣ አንዲት የስላሴ ሃይማኖት፣ አንዲት ስልጣን በምድር ላይ ትኖራለች። ሰውም ከእስራኤል ቅዱስ የተነሳ የተማረ ይሆናል። እረኛውም አንድ መንጋውም አንድ ይሆናል። የተረፉትም እግዚአብሔርን በአዲስ ምስጋና ያመሰግኑታል ፍርዱንም ያደንቃሉ። የሞቱትንም ወንድሜ ሆይ ዛሬ እኔ ያየሁትን ሳታይ ሞትክ ብለው ከመቃብራቸው ሄደው ያለቅሱላቸዋል። አጋንንትና ሰራዊቱም እስከ ጊዜው ጊዜ የሚታሰር ይሆናል። እንደገና ከዚህ በኋላ ሐሳዊ መሲህ ይነሳ ዘንድ አለውና ሰው ሥራ መስራት ሲያቆም እግዚአብሔር ሥራ መስራት ይጀምራል። የእግዚአብሔር ሕዝቦች የተባልን እኛ ኢትዮጵያውያን በዚህ ውጥንቅጡ በወጣ ዘመን ሆነንም እንኳ ቢሆን ለሰይጣንና ሰራዊቱ እንዲሁም ለጠላቶቻችን የዓለም ነገሥታት አይበገሬነታችን የምናሳይበት ሌላኛው አድዋ ከፊት ለፊታችን መጥቷል። በመንፈሳዊ የጦር ግንባር እስከ ሕይወታችን ፍጻሜ ድረስ የምንዋጋበት ጊዜ ቢኖር አሁን ነው። ሀገራችን ኢትዮጵያ የማንኛውም ነቢይም ሆነ ሐዋርያ ደም ያላፈሰሰችና የቅዱሳን ደም በእጇ የሌለ ቅድስት ሀገር ነች። ሆኖም ግን ሰማዕትነትን እንደ ሌሎች ሀገሮች በብዛት አልተቀበልንም። በመጠኑም ቢሆን በንጉሥና መናፍቅ በነበረው በኋላ በተጠመቀው በንጉሥ ሱስኒዮስ ዘመን ግን 8ሺህ ገደማ የሚሆኑ ሰማዕታት ሰማዕትነትን ተቀብለዋል። ቢሆንም ግን ከሮምና ሌሎች ሀገራት አንጻር ሲታይ የኛ ብዙ ነው ብዬ አላምንም። አሁን ግን መጠነ ሰፊ የሆነ ሰማዕትነት ከፊት ለፊታችን የተዘጋጀ በመሆኑ ሰማዕትነት እንዳያልፈን ብለው ሰማዕት እንደሆኑት እንደ አባቶቻችን ሁሉም ሊበረታ ይገባዋል። በእርግጥ ይህንን በረከት እግዚአብሔር ከፈቀደለት ውጪ ማንም በገዛ ራሱ ጽናት ፍላጎትና ፈቃድ ማግኘት አይችልም። ነገር ግን ይህን ነገር በጽናት መጠባበቁ አይከፋም። አሁን በዚህ ሰዓት ሁሉም በያለበት የስላሴን ትእዛዝ በሚጠባበቅበት ወቅት እኛ መተኛት የለብንም። አሁን ንጉሡም የስላሴን ቃል ብቻ ይጠብቃል። እግዚአብሔር ሁሉንም በጊዜው ይሠራልና፣ የጥፋትም የሰላምም ጊዜያቶች በአምላካችን የተገደቡ ናቸው። ለሁሉም ጊዜ አለው። ነገር ግን ዘገየ ወይም ፈጠነ ማለትም በእግዚአብሔር ሥራ ጣልቃ መግባት ነው። ራቀብን ጠበቅን ጠበቅን ብላችሁ ተስፋ ለቆረጣችሁ ወንድሞቼና እህቶቼ፣ እኔም ከእናንተ የተለየ ጽናት ባይኖረኝም ትንቢት እኮ ከሦስት እስከ አምስት ዓመት ከተባለው ዘግይቶ አልያም ፈጥኖ ይፈጸማል። እኔ እስከማውቀው ድረስ ልጅ አብይ አህመድ ሦስት ዓመት እንደሚቆይ ከዚህ ከዛሬ በኋላ ያሉት የእሱ ዘመናትም የጨለማና የተባለው ትንቢት የሚፈጸምበት በመሆኑ ከ2011 ዓ.ም የሚጀምርና እስከ 2014 ዓመተ ምህረት የሚቆይ ይሆናል። ቅዱስ ሳልሳዊ ቴዎድሮስ ግን በ2014 ወይም በ2015 እንደሚወጣ ይታመናል። ሆኖም ግን ይህችን ቀን የሚያውቃት ባለቤቱ ብቻ ስለሆነ እግዚአብሔር ፈቅዶ እንኳን ቢያዘገየው፣ በዚህ የሚናወጥ ትውልድ በእውነት አእምሮ ሕፃን እንደሆነ እረዳለሁ። ዘገየም አልዘገየም የሚመጣው ለውጥ ቀላል የሚባል አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ከመወለዱ በፊት እስራኤላውያን ንጉሥ ይወለድልናል፣ እርሱም ከሮማውያን ባርነት ነፃ ያወጣናል ብለው ይመኙ ነበር። ነገር ግን ክርስቶስ እንደሚሉት ሥጋዊ ንጉሥ አልነበረም። ይልቁንስ የሥጋም የነፍስም ፈጣሪ የሁሉም ንጉሥ ነው። ደግሞም የሥጋችን ብቻ ሳይሆን የነፍሳችን ጠላቶች ከሆኑ የአጋንንት ሌጊዮኖች እጅ አድኖናልና በመሆኑም ያ እስራኤላውያን ሲመኙት የነበረው ንጉሥ ግን ቴዎድሮስን ይመስላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር